ሰላም እንደምን አላችሁ፣ የማህተብ ሚዲያ ቤተሰቦቻችን። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከወደዱት እግዚአብሔር ይስጥልን፣ አሜን ብለው ኮሜንት ያድርጉ። ይህ ጥያቄ ላላቸው ወዳጆ ደግሞ ሼር በማድረግ ያጋሩ ስንል በፈጣሪ ስም እናሳስባለን። መልካም ቆይታም በስመ አብ ወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የዐቢይ ጾም ሶስተኛ ሳምንት ምኩራብ። በኦርቶዶክሳዊት ቤተክርስቲያናችን የበዓላት ቀኖና መሰረት የዐቢይ ጾም ሶስተኛ ሳምንት ምኩራብ ተብሎ ይጠራል። በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ቤተ መቅደስ መሄዱን በቤተ መቅደስ የማይገባ ንግድ ያደርጉ የነበሩትን የአባቴን ቤት የንግድ ቤት አታድርጉ ብሎ መገሰጹን የሚሸጡ የሚለወጡትን መገለባበጡን ደቀ መዛሙርቱን ልበ አምላክ ክቡር ዳዊት አስቀድሞ በትንቢት የቤትህ ቅናት በላኝ በማለት የተናገረውን እንደተፈጸመ ማስተዋላቸውን የሚታሰብበትና የሚተነተንበት ሳምንት ነው። የዮሐንስ ወንጌል ምዕራፍ 2 ከቁጥር 13 እስከ 17። የቅዱሳት መጻሕፍት መልእክት እስከ ዓለም ፍጻሜ ለሚመጡ ምዕመናን በሙሉ ትርጉም ያላቸውና ቅድስት ቤተክርስቲያን በየዘመኑ ሁኔታ አንጻር ከቃለ እግዚአብሔር እንዳንርቅ ታሪኩን መነሻ በማድረግ ታስተምራለች። በዚህች አጭር ጽሑፍም የሳምንቱ የዕለቱ የወንጌል ድባብ በዝርዝር ተብራርቷል። ጌታችን ኢየሱስ ክርስቶስ በጥምቀቱና በቃና ዘገሊላ አምላክነቱን ገልጦ ሕዝቡን ማስተማር ከመጀመሩ በፊት በነበሩት 30 አመታት በተደጋጋሚ ወደ ቤተ መቅደስ መጥቷል። ከነዚህም መካከል በምሳሌነት ሊጠቀሱ የሚችሉት በስርዓተ ወሪት መሰረት በተወለደ በአርባኛው ቀን ወደ ቤተ መቅደስ መምጣቱን እንመለከታለን። የሉቃስ ወንጌል ምዕራፍ 2 ቁጥር 22 እስከ 40። 12 አመት በሆነውም ጊዜ ከዮሴፍና ከመቤታችን ከቅድስት ድንግል ማርያም ጋር ለበዓል ወደ ኢየሩሳሌም በሄዱ ጊዜ ከነርሱ ተለይቶ ወደ ቤተ መቅደስ በመሄድ የኦሪት ሊቃውንትን ሲጠይቃቸውና ሲሰማቸው የነበረ መሆኑን እንረዳለን። ይህም በሉቃስ ወንጌል ምዕራፍ 2 ቁጥር 41-47 ተገልጿል። በእነዚህ ጊዜያት ወደ ቤተ መቅደስ ሲመጣ አገልጋዮቹ በሥጋዊ ፍላጎታቸው ምክንያት በቤተ መቅደሱ የማይገባ ሥራ እየሰሩ ቢያይም አምላክነቱን ገልጦ የሚያስተምርበት የሚገስጽበት ጊዜ አልደረሰምና በዝምታ አልፏቸው ነበር። ጊዜው በደረሰ ጊዜ ሊቃናተ አይሁድ ባለመታዘዝ ያረከሱትን መቅደስ ያነጻ ዘንድ መጣ። መሥዋዕተ ኦሪት ይሰዋበት የነበረውን ቤተ መቅደስ ያነጻው ጌታ ራሱ የአዲስ ኪዳን መሥዋዕት አድርጎ አቅርቧልና ኃላፊ፣ ጠፊ የሆኑትን የብሎ ኪዳን የመሥዋዕት እንስሳት ከቤተ መቅደስ አስወጥቷቸዋል። አባታችን አባ ሕርያቆስ በቅዳሴ ማርያም ድርሰቱ አማናዊ የአዲስ ኪዳን መስዋዕት የሆነው የጌታችን የቅዱስ ስጋ እና ክቡር ደሞ ከብሉ ኪዳን መስዋዕት ጋር በማነጻጸር በበግ በጊደርና በላም ደም እንደነበረ እንደ ቀደሙት አባቶች መስዋዕት አይደለም፣ እሳት ነው እንጂ፣ ፈቃዱን ለሚሰሩ ልቦናቸውን ላቀኑ ሰዎች የሚያድን እሳት ነው። ስሙን ለሚክዱ ላመጸኞ ሰዎች ደግሞ የሚበላ እሳት ነው እንዳለ የብሉይ ኪዳን መስዋዕት አሳልፎ ራሱን ለዓለም ቤዛ አድርጎ የሰጠ ጌታ የአይሁድ አለቆች በገንዘብ ወዳድነት መስዋዕቱን ወዳቃለሉበት ወደ ቤተ መቅደስ በመምጣት ቤተ መቅደስን አነጻ። ጌታችን ኢየሱስ ክርስቶስ በመዋለ ስጋዌ ለሁለት ጊዜያት ቤተ መቅደሱን አንስቷል። ከእነዚህም ቀዳሚው በመጀመሪያው ፋሲካ ከጥምቀቱ በኋላ አገልግሎቱን ሲጀምር ያደረገውና በምኩራብ ሳምንት የሚነበበውና የሚተረጎመው ነው። ጌታችን ለሁለተኛ ጊዜ ቤተ መቅደሱን ሊያነጻ የሄደው ለመከራና ለሞት ተላልፎ ከመሰጠቱ አስቀድሞ በዕለተ ሆሳዕና ማለትም በአራተኛውና የመጨረሻው ፋሲካ ነው። የማቴዎስ ወንጌል ምዕራፍ 21 ቁጥር 12 እስከ 17። በዚህ ወቅትም በተመሳሳይ ገዢዎችና ለዋጮችን እንዲሁም የቤተ መቅደስ አለቆችን ቤቴ የጸሎት ቤት ይባላል፣ እናንተ ግን የሌቦችና የወንበዴዎች የቀማኞች ዋሻ አደረጋቸዋት በማለት ገሷቸዋል። ስለሆነም ትንቢተ ነቢያትን የፈጸመ ጌታ በአገልግሎቱ መጀመሪያና ፍጻሜ ላይ ወደ ቤተ መቅደስ የመጣው ቤተ መቅደሱን ለማንጻት ነበር። መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ የሄደው የአይሁድ የፋሲካቸው በዓል በደረሰ ጊዜ እንደነበርም ተጠቅሷል። እግዚአብሔር ለሙሴ የበዓላትን ሥርዓት ሲነግረው በዓላቱን በዓላቴ የእግዚአብሔር በዓላት በማለት ጠርቷቸዋል። ኦሪት ዘሌዋውያን ምዕራፍ 23 ቁጥር 2 ላይ በዝርዝር ተገልጿል ይሁንና እነዚህን ቅዱሳት ጉባኤያትና በዓላት ሥርዓቱን የሚያቃልሉ በሃይማኖታዊ ሕጋት የማይመሩ አገልጋዮች በሚያበላሿቸው ጊዜ ጌታ በሕዝቡና በአገልጋዮች አዝኖ የኔ ያላቸውን በዓላትና ጉባኤያት የናንተ ብሎ ይገልጻቸዋል ከፈቃዱ ወጥተዋልና ባዎቻችሁንና በዓላታችኋችሁን ነፍሴ ጠልታለች። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 14 እንዲል በተመሳሳይ መልኩ ጌታችን በመጀመሪያ ፋሲካ ቤተ መቅደስን ለማንጻት በሄደ ጊዜ የሕዝቡንና የአገልጋዮቹን ኃጢአት አሳዛኝ ስለነበር ቅዱስ ዮሐንስ በዓሉን የአይሁድ በዓል መሆኑን ጠቀሰ። ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ሲመጣ በቤተ መቅደሱ የሚሸጡ የሚለውጡ ሰዎችንና የሚሸጡ የሚለወጡ እንስሳትን አገኘ። የሚሸጡትን እንስሳት እንደ ብሉይ ኪዳን ስርዓት ለኃጢአት ማስተሰሪያ መስዋዕትነት የሚቀርቡ ነበሩ። የካህናት አለቆችና ግብረ አበሮቻቸው በቤተ መቅደሱ የሚሸጡት እንስሳት ለመስዋዕትነት ብቁ መሆናቸውን የሚያሳይ ማስረጃ በመስጠት በምትኩ ገንዘብ እየተቀበሉ አገልግሎቱ መልኩን ቀይሮ ንግድ ሆኖ ነበር። ለመስዋዕት የሚሆኑትን እንስሳት የሚሸጡ ሰዎችን ስለሚያገኙት ትርፍ እንጂ ስለ መስዋዕቱ ንጽህና አልነበረም። ከጌታ የሚገኝ ሰማያዊ ጸጋን በመሸጥና በመለወጥ በሚያገኙት ትርፍ የቀየሩ ነበሩ። ሊቁ ቅዱስ አምብሮስ በትርጓሜው እንደገለጸው በሬዎችን የሸጡ የነበሩ ሰዎች የእግዚአብሔርን ቃል ለስጋዊ ክብርና ጥቅም ሲሉ የሚያስተምሩ ምንደኛ አገልጋዮች ነበሩ። በጎችን የሸጡ የነበሩት ሰዎች መልካም ነገርን ለውዳሴ ከንቱ ሲሉ የሚያደርጉ ጌታችን ዋጋቸውን በምድር ተቀብለዋል ያላቸው ተንቱ ውዳሴ ፈላጊዎችን ይመስላሉ። እርግቦችን የሚሸጡትም የመንፈስ ቅዱስ ጸጋ በገንዘብ መሸጥና መግዛት የሚፈልጉትን ሲሞናውያንን ይመስላሉ። የእኛስ አገልግሎት ምን ይመስል ይሆን? ጌታችን ቤተ መቅደስን ሲያነጻ እንደ ምልክት ከተፈጸሙ ተግባራት መካከል በቤተ መቅደስ ግቢ ይሸጡ የነበሩትን በጎችንና በሬዎችን ከቤተ መቅደስ ማስወጣቱ የገንዘብ ለዋጮችን ገንዘብ መበተኑ፣ ገበታቸውን መገልበጡ፣ እርግብ ሻጮችን እርግቦቻችን እንዲያወጡ ማዘዙ ይጠቀሳል። ሲያስወጣቸውም የገመድ ጅራፍ አበጅቶ ከቤተ መቅደስ አስወጥቷቸዋል። አባቶቻችን በትርጓሜ ሲያብራሩ ጅራፉን የሰሩት ሐዋርያት እንደነበሩ ጠቅሰዋል። የጭፍራውን ሥራ ለአለቃው ሰጥቶ መናገር ልማድ ነውና ቅዱስ ዮሐንስ በወንጌሉ ጌታ ጅራፍ መሥራቱን ገለጠ። ሊቃውንት እንደሚያስተምሩን ጌታችን ወደ ቤተ መቅደስ የመጣው ለፍርድ ሳይሆን ለማንጻት ነበርና ሻጮችንና ለዋጮችን ሰዎችን ሳይሆን የሚሸጡትንና የሚለውጡትን ርግቦችን፣ በጎችን፣ በሬዎችን የሰዎችን የሚለዋወጥ ገንዘብ ከቤተ መቅደስ አስወጣ። ይህንን ያደርጉ የነበሩት ሰዎች ግን በመገሰጽ አለፋቸው እንጂ ፈርዶ አላባረራቸውም፤ የመጣውም ለፍርድ አልነበረምና፣ በዳግም ምጽዓት ሲገለጥ ግን ለፍርድ ይመጣል። በቤተ መቅደስ ያልተገባ ስራ የሰሩትንና የሚሰሩትን ይቀጣል። ከላይ በተገለጸው መልኩ ቤተ መቅደስ የንግድ ቦታ ሆኖ ነበር። ሊቀ ካህናቱም የጥቅም ተካፋይ ስለነበሩ የሚመክርና የሚገስጽም አልነበረም። ስለሆነም ጌታችን የሚሸጡና የሚለወጡትን ካስወጣ በኋላ የአባቴን ቤት የንግድ ቤት አታድርጉ አላቸው። በዚህም አምላክ ወልድ አምላክነቱን ገለጠ። የአባታችሁን ወይም የአባታችንን ሳይሆን የአባቴን ቤት በማለቱ ለስም አጠራሩ ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ እንደ ሌሎች ሰዎች በጸጋ ሳይሆን በባህሪ የእግዚአብሔር ልጅ መሆኑን እግዚአብሔርነቱን፣ አምላክነቱን ገልጧል። ጌታችን ቤተ መቅደስን እንዳነጻ ባዩ ጊዜ ደቀ መዛሙርቱ ክቡር ዳዊት በመዝሙሩ የቤትህ ቅናት በልቶኛልና የሚሰድቡህም ስድብ በላይ ወድቋልና ብሎ በመዝሙረ ዳዊት ምዕራፍ 68 ቁጥር 9 የተናገረው ትንቢት መፈጸሙን አስተውለዋል። ሊቃናት አይሁድ በቤተ መቅደስ ሲሸጡና ሲለውጡ ሥጋዊ የገንዘብ ትርፍና ዝና በማሳደድ የቤተ መቅደሱን ክብር ሲያቃልሉ ያደረጉትን ሁሉ ለመንፈሳዊ ዓላማ ያደረጉት ለማስመሰል በቤተ መቅደስ ለሚሸጡትና ለሚለውጡት የመስዋዕት እንስሳትና ገንዘብ የትክክለኛነት ማረጋገጫ ይሰጡ ነበር። ዛሬም ተረፋ አይሁድ የሆኑ ምንደኛ አገልጋዮች አሉ። ንጹሑን መስዋዕት፣ መዝሙሩን፣ ንዋይ ቅድሳቱን፣ በዓለ ንግሱን፣ ጸበሉንና ሌሎች መንፈሳውያን እሴቶችን ለገንዘብ ማግኛነት ሲጠቀሙባቸው ዓላማቸውን መንፈሳዊ ለማስመሰል ይሞክራሉ፣ የዋህንንም ያሳስታሉ። በቤተ መቅደሱ ንግድ ሲደረግ አገልጋዮች በቤተ መቅደስ የሚቀርቡ መስዋዕት ለስጋዊ ጥቅም ሲያውሉት፣ በዚያ ምክንያት የከበሩ መንፈሳውያን አገልግሎቶች ሲቃለሉ፣ አርያ የሆነን ጌታችን ኢየሱስ ክርስቶስ በዝምታ አላለፈውም። ጌታችን ከኔ ተማሩ ብሎናል ብሎናልና በዘመናችን ባሉ ምንደኛ አገልጋዮች መዝሙርን፣ በዓለ ንግስን፣ በጸበል ማጥመቅን፣ ትምህርተ ወንጌልን ለገንዘብ ማግኛነትና ለንግድ ሲያውሏቸው በበዓላት ላይ ከመንፈሳዊ ሥርዓት ይልቅ ሥጋዊ ንግድና ደስታ ሲበዛ የቤተ ክርስቲያን የከበሩ ንዋየ ቅድሳት በገዛ አገልጋዮቻችን እንደ ሸቀጥ ሲታዩ፣ ጸሎት ለማድረስ ገንዘብ የሚተምኑ ምናምን ቴብ ሰዎች ሲመጡ በቃለ እግዚአብሔርና በሥርዓተ ቤተ ክርስቲያን ጋሻነት ልንቃወማቸው ይገባል። እኛ ዝም ብንልም የቤተ መቅደሱ ባለቤት ዳግም ይመጣል። የሚመጣው ግን እንደ ቀደመው ለማንጻት ሳይሆን ለፍርድ ነው። ስለሆነም ከሚፈረድላቸው እንጂ ከሚፈረድባቸው ወገን እንዳንሆን፣ አገልግሎታችን ለጽድቅና ለበረከት እንጂ ለገንዘብ ለዝና፣ ለታይታ፣ ለከንቱ ውዳሴ አይሁን። እያንዳንዳችን የእግዚአብሔርን ቤተ ክርስቲያን እንደ አይሁድ ሊቃናት ለገንዘብና ለዝና ማግኛነት የሚጠቀሙትን ምንደኛ አገልጋዮች ለይተን ልናውቅ፣ አውቀንም ልንቃረናቸው ይገባል። ምንጭ አትሮኖስ ተዋሕዶ። ስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር አሜን። ሰላም፣ እንደምን አላችሁ የማህተብ ሚዲያ ቤተሰቦቻችን። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከወደዱት እግዚአብሔር ይስጥልን አሜን ብለው ኮሜንት ያድርጉ። ይህ ጥያቄ ላላቸው ወዳጆ ደግሞ ሼር በማድረግ ያጋሩ ስንል በፈጣሪ ስም እናሳስባለን። መልካም ቆይታም